እሺ አሁን ደግሞ የምናየው እንግዲህ አመፅ ወይንም ኃጢአት ምን አይነት ውጤቶችን አመጣ? አዳም ኃጢአትን ሰራ ብለን ስንል ኃጢአትን ሰራ ማለት ምንድን ነው? የሆነ ያሰው ወይንም በኃጢአት ምክንያት ምን አይነት ውጤት ውስጥ ነው የወደቀው? ምን አይነት ነገር ነው በአንዱ አዳም ላይ የመጣው? ስለዚህ አንዱ አዳም ላይ የመጣውን ነገር ካገኘን በሁሉም ሰው ላይ የመጣውን ነገር ማግኘት እንችላለን። ስለዚህ በአንድ አዳም ላይ ምንድን ነው የመጣው? በሁሉም ሰው ላይ ደግሞ ምን ይመጣል ማለት ነው። ስለዚህ እንቀጥልና እንቀጥልና ኃጢአት ውጤቱ ምንድን ነው? አንደኛ ሰውን እና እግዚአብሔርን ይለያየ። ኃጢአት ሰውን እና እግዚአብሔርን ይለያየ። ሰየ፣ 59 ቁጥር 1 እስከ 2 ላይ እነሆ የእግዚአብሔር እጅ ከማዳን አላጠረችም፣ ጆሮም ከመስማት አልደነቆረችም። ነገር ግን በደላችሁ በእናንተና በአምላካችሁ መካከል ለይታለች። ይችላል በደል ኢኒኩዊቲ በደል ና ስለዚህ ኃጢአት ሰውንና እግዚአብሔርን ይለያል። ለምን? እግዚአብሔር በባህሪው ኃጢአትን እንደ ጽድቁ እንደ ቅድስናው መጠን ነው የሚጠላው። ኃጢአትን በጣም ይጠላዋል እግዚአብሔር። ስለዚህ ሰው ኃጢአትን አድርጎ ከእግዚአብሔር ጋር ኅብረት ማድረግ አይችልም። ስለዚህ ይለያያል ማለት ነው። ስለዚህ ኃጢአት ወይም አመፅ እግዚአብሔርንና ሰውን ይለያያል። ስለዚህ ሰው ኃጢአትን ባደረገ ጊዜ ከእግዚአብሔር ተለየ ማለት ነው። ያ ብቻ አይደለም። የእግዚአብሔር መንፈስ ከሰው መንፈስ ተለየ። ኃጢአት የሰውን መንፈስ ተቆጣጠረ። ኃጢአት የሰው መንፈስ ያዘ፣ ገደለው፣ አነቀው፣ ገደለው እና ሰውንና እግዚአብሔርን ይለያል። ሌላው ሁለተኛ ሁለተኛ የነፍስ ወይም የነፍስ ወይም የአእምሮ እሺ የነፍስ ወይም የአእምሮ ኩነኔ መከሰስን ያመጣል። ሰው ኃጢአትን አድርጎ ንጹህ የሆነ ህሊና ሊኖረው አይችልም። ይከሰሳል ሁሌ በቃ በሰው ፊት መጥቶ እንደውም እኔ በቃ እንዲጾማለው እንዲያስራታውታለው እንደዚህ ሰጣለው እንደዚህ ያደርጋለው ቢልም እንኳን በውስጡ ማይክደው ሕግ አለ። ያ ሕግ ምን ያደርጋል? አንተ ባለፈው እንደዚህ አይነት አጥያት እንዲህ እንዲያላደረክም አንተ ከማን ተለይተ ነው የሚሉ ክሶች፣ የአእምሮ ክስ፣ የኩነኔ ክስ ነይ ላይ የሚመጡ ማአት ኩነኔዎች አሉ። ከማን ተለይተ ነው? አንተ ከማን ተለይተ ነው? ብር አከማችተ ፎቅ ላይ ፎቅ ሰርተ ሁሉ ይህንን መካድ ይችላል። በቃ ጭንቅላት ውስጥ ነፍስ ውስጥ ኩነን ያለ መከሰሳል እንዲህ አድርገህ የለ አንተ ከማልዩ በቃ ኃጢአተኛ ይላል ማለት ነው። እዚህ ዮሐንስ 8:9 ላይ አንድ ታሪክ እናገኛለን። እነርሱም ይህን ስሰሙ ህሊናቸው ወቀሳቸውና ከሽማግሌዎች ጀምረው እስከ ኋለኞች አንድ አንድ እያሉ ወጡ። ኢየሱስም ብቻውን ቀረ። ሴቲቱንም በመካከል ቆሞ ቆማ ነበረች። ምን ማለት ነው ይሄ? አንድ ሴት ስታመነዝር ተገኝታ ይዘዋት መጡ። ድንጋይ ይዘው ትልልቅ የእምነት አባቶች አሉ፣ ድንጋይ ይዘው ሊወግሩ። ኃጢአተኛ ናት፣ መወገር አለባት በህጉ መሰረት ብለው ይዘው መጡ። ከዛ ኢየሱስ ምን አለ? ኃጢአት የሌለበት የመጀመሪያውን ድንጋይ ወደ እሷ ይወርወራል። ብዙ ሃይማኖተኞች ባይዘይ ዛሬ ትልልቅ ድንጋይ ይዘው ለመውገር ማለት ነው። የምላስ ጅራፍ አንስተው ምላሳቸውን በቃ እንደዚህ ረጅም አድርገው ሰው ላይ ሲናገሩ ምንም ኃጢአት ያልሰሩ ነው ይመስሉት። ኃጢአት የሌለበት ሰው ግን የለም ወገኖችም። እያንዳንዱ በምድር ላይ ያለው የአዳም ዝርያ በሙሉ ኃጢአተኛ። ኃጢአት የሌለበት ሃይማኖተኛ፣ ኃጢአት የሌለበት ገዳም ውስጥ ያለ፣ ኃጢአት የሌለበት በየ ሃይማኖት ድርጅቶች ውስጥ ያለ ማንም ሰው የለም። ብቸኛው በምድር ላይ ያለ ኃጢአት የተመላለሰው ክርስቶስ ብቻ ነው። ክርስቶስ ብቻና ብቻ ነው ያለ ኃጢአት የተመላለሰው። ሌላው ሁሉ ኃጢአት አለበት። እሺ፣ ጥሩ እንግዲህ ይህን ስሰሙ ይላል የመጀመሪያውን ድንጋይ እስኪ አንድ ኃጢአት የለብኝም የሚል የመጀመሪያውን ድንጋይ እስኪ ይወረውር ባለ ጊዜ ሕሊናቸው ይላል ወቀሳቸው። እንግዲህ ስንት ሰው ነው ኃጢአተኛ የሚለውን ቀጥለን እናያለን። ገና አልደረስኩበትም፣ እነግራችኋለሁ ማነው ኃጢአት ሁሉም ሰው እንዴት ኃጢአተኛ እንደሆነ መጽሐፍ ቅዱስ ነው የሚለ መጽሐፍ ቅዱስ ነው ሕሊናቸው ወቀሳቸው ሁሉም ሄዱ ይላል አንድ ሰው አልቀረም ኢየሱስ ብቻ ነው የቀረው አያችሁ እዛ ጉባኤ ውስጥ መውገሩ እንኳን የሚችለው ኢየሱስ ብቻ ለምን ጻድቅ እሱ ነው ኃጢአት የሌለበት እሱ ነው ሁሉም ሰው ኃጢአት አለበት አያችሁ የሰው ጸድቅ ጽድቅ በእግዚአብሔር ፊት የመርገም ጨርቅ ነው እኛ ኃጢአት ገሎን ኃጢአት እኛን ገሎን እግዚአብሔር ለእኛ ስራ አይደለም ይሰጠን መጀመሪያ መጀመሪያ ለሞተው ማንነታችን ህይወትን ነው የሚሰጠው። ለሞተ ሰው ስራ አትሰጡትም። ለሞተ ሰው ከቻላችሁ ህይወት ነው የሚሰጡት። ልክ እንደዚሁ ኃጢአት የገደለውን ሰው እግዚአብሔር ስራ አይደለም የሚሰጠው። እናንተ ሃይማኖተኞች እንዲስሩ እንዲያደርጉ የምትሉ ተው፣ ተው፣ ለሞተ ሰው ስራ አትስጡ። ለሞተ ሰው ስራ ብትሰጥ መስራት አይችልም። ለሞተ ሰው ህይወት ነው የሚሰጠው። ስለዚህ ኢየሱስ ህይወት ነው። ኢየሱስ ስራ አይደለም ኢየሱስ ህይወት ነው መጀመሪያ የማመን ስራ ስሩ የማመን የመቀበል ኃጢአተኛ መሆንን አውቀ ወደ ኢየሱስ ሩጥ መማፀኛ ከተማ እሱ ብቻ እንግዲህ እንደዚህማ ባይሆን ዕብራውያን ምዕራፍ 10 ቁጥር ሁለት እና ሶስት ላይ እንደዚህማ ባይሆን የሚያመልኩትን አንድ ጊዜ ነስተው ከዚያ በኋላ በህልናቸው ኃጢአትን ስላላወቁ ማቅረብን በተዉ አልነበረምን ነገር ግን በዚያን መስዋዕት በየአመቱ የኃጢአት መታሰቢያ አለ። አያችሁ፣ እኛ አሁን መታሰቢያ ቅዱስ ቁርባን ይወሰዳል፣ እና እኛ አሁን የምንወስደው የኢየሱስ ክርስቶስ ሞቱንና ትንሣኤ መታሰቢያ ነው የምንወስደው። ያኔ ግን የኃጢአት መታሰ ኃጢአቱ ነው የምታሰብ። ኃጢአተኛ እንደሆንክ ነው የምታሰብ እንጂ በክርስቶስ ጻድቅ እንደሆንክ። ኃጢአታችን በመስቀል ላይ እንደተከፈለ ዛሬ እናስባለን። ያኔ ግን እንስሳ እንኳን ሲያቀርቡ በብሉይ ኪዳን እንስሳ እንኳን ሲያቀርቡ ኃጢአታቸውን ነው የሚያስቡ። በጣም የሚገርም ነው። ስለዚህ የነፍስ ወይም የአእምሮ ኩነኔ መከሰስን ያመጣል ኃጢአት። ሌላው ሌላው፣ ሶስተኛው ኃጢአት የሰይጣን ብቸኛው መቆሚያ መሰረት ወይም ሰይጣን የሚኖርበትን ቤት መሰረቱንና ማዕዘኑን የሚያቆመው በኃጢአት ኃጢአት የሰይጣን ቤት መስሪያ ብሎከት በሉት ብሎኬት በሉት። ኃጢአት ባለበት ሰይጣን አለ። ልክ ቆሻሻ ባለበት ዝንቦች እንደሚመጡ ማለት ነው። ኃጢአት ሰይጣንን ይስበዋል። አመፅ። ምክንያቱም ሰይጣን ከመጀመሪያ አንስቶ ኃጢአትን ያደርግ። ሰይጣን የኃጢአት ወዳጅ እትበሉ፣ የኃጢአት ሁሉ ምንጭ ነው ሰይጣን፣ መነሻ። እንግዲህ ከላይ መጀመሪያ ክፍል አንድ ላይ እንዳየ ነው ማለት ነው። ኃጢአትን መጀመሪያ በማድረግ ረገድ ጀማሪው ሰይጣን ስለሆነ፣ ስለዚህ ዘካሪያስ ምራፍ ሶስት ላይ ሰይጣንም ይከሰው ዘንድ በስተቀኙ ቆሞ ነበር። ማን ነው እሱ? እርሱም ታላቁ ካህን እያሱ በእግዚአብሔር መልአክ ፊት ቆሞ አሳየን። ሰይጣንም ይከሰው ዘንድ፣ ለምንድን ነው ሰይጣን ይከሰው ዘንድ ቆሞ? ቁጥር ሶስት ላይ ኢያሱም ኢድፋም ልብስ ለብሶ በመልአኩ ፊት ቆሞ ነበር። ይሄ እድፋም የሚያመለክተው የቆሸሸ እንግዲህ፣ መቆሸሽ ምንድን ነው? ኃጢአት ነው። የሚያቆሸሽው ኃጢአት የማቆሸሽ ባህሪ ያለው ስለዚህ፣ እርሱን መልሶ በፊቱ የቆሙትን ከዛ እድፋሙ ልብስ ከእርሱ ላይ አውልቁ አላቸው። አያችሁ፣ እግዚአብሔር ከእርሱ ላይ አውልቁ። ከዛ ልክ እድፋሙ ልብስ ሲወልቅለት አብሮ አጠገቡ ያሉ ሰይጣንም ውልቅ ይላል ማለት ነው። እዚህ ሰይጣን በኃጢአት በኩል ነው የሰው ጭንቅላት ውስጥ ቤት ሰርቶ የሚቀመጠው። ተንኮል የሚያስብ፣ አመፅ ሚያስብ፣ ቅናት የሚያስብ፣ ዘረኝነት የሚያስብ የእኔ ብሔር ነው የእኔ ሃይማኖት ምናምን። ሰይጣን በላዩ ላይ ግንባታን እየሰራ እንዳለ አያቅም። ቀስ በቀስ የራሱን ቤት በላዩ ላይ እየገነባ እንዳለ አያቅም። ወገኖች የዲያብሎስን ስራ ሊያፈርስ የተገለጠው የእግዚአብሔር ልጅ ኢየሱስ ብቻ አንደኛው ዮሐንስ ምዕራፍ 3 ቁጥር 9 ላይ እንደተጻፈ ሌላው የኃጢአት ውጤት ለሞት መውጊያን የሚሰጥ ኃይል ነው። በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 56 ላይ የሞት መውጊያ ኃጢአት ነው፣ የኃጢአትም ኃይል ሕግ ነው ይላል። የሞት መውጊያ ያችው። ስለዚህ ሞት ያለ ኃጢአት መውጊያ የለም። ምሳሌ አንድ ሚያድን ሰው ጫካ ሄዶ ጦር መውጊያ ጦር ከሌለው አድኖ ማምጣት አይችልም፣ አድኖ መግደል አይችልም። ምክንያቱም የምታደነውን ነገር የሚገደለው በመውጊያ ስለ ልክ እንደዚሁ ኃጢአት ከሌለ ሞት እኛን ሊገለን አይችልም። የዘላለም ሞት እኛን ማግኘት አይችልም። ስለዚህ ኃጢአት መጣና ለሞት ምንሰጠ ማለት ነው። ለሽጉጡ ቀላይ አጎረሰ ማለት ነው ከዛ በቀላሉ ሞት እኛን መግደል ቻለ ኢየሱስ ወደ ምድር ሲመጣ እንግዲህ ያንን መውጊያ ነው ያወጣው ማለት ነው ከሞት ውስጥ ቀላዩን ነው ያወጣው ልክ ቀላዩን ሲያወጣ ጳውሎስ ምን አለ ሞት ሆይ መውጊያ የት አለ ማን ነው መውጊያው ቀላዩ ኃጢአት ነው ማለት ነው ኃጢአት ነው ኢየሱስ ለኃጢአት ዋጋ ክፍያ ስለሆነ መስቀል ላይ የሞተው የሞትን ቀላይ ከውስጡ አወጣ። አሁን በእኛ ላይ ኃጢአት ስልጣን አልባ እንዲሆን አደረገ። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። ስለዚህ ለሞት መውጊያን የሚሰጥ ኃይል ነው ኃጢአት። ሌላው አምስተኛ፣ በእግዚአብሔር ፊት የመቆምን ድፍረት የሚነጥቅና በፍርሃት የሚሞላ ነገር ነው ኃጢአት። በዘፍጥረት 3 10 ላይ እንግዲህ እርሱም አል በገነት ድምጽህን ሰማሁ፣ ራቁተን ስለሆንኩ ፈራው፣ ተሸሸኮም። ማለት አዳም መጀመሪያ አመጽን ስሰራ ኃጢአትን ስሰራ መሮት ጀመረ። ሌላ ጊዜ እግዚአብሔር መጥቶ ሲጠራው እግዚአብሔር ጋር ደስ ብሎት የሚያወራው አዳም አሁን ፈራ፣ ደነገጠ፣ ተሸሸገ። አያችሁ ኢየሱስ ወደ ምድር ሲመጣ ሰዎች ስራቸው ክፉ ስለሆነ ከብርሃን ይልቅ ጨለማን ወደዱ። ከእግዚአብሔር መሮጥ ጀመሩ። ወደ እግዚአብሔር ከመሮጥ ይልቅ ከእግዚአብሔር መሮጥ ጀመሩ። ለምንድነው እንደዚያ ያደረጉት? ስራቸው ክፉ ስለነበረ እንዲገለጥ አይፈልጉም። አያችሁ። ስለዚህ ኃጢአት በእግዚአብሔር ፊት የመቆምን ኮንፊደንስ ያሳጣል። ድፍረት የለም። በሃይማኖት ጥረት በእግዚአብሔር ፊት የመቆም ድፍረት የለም። እንዴት ነው የራስን ስር እንዲያድርግ ያለው ብለ ሰማይንና ምድርን በሰራው በቅዱሱ በእግዚአብሔር ፊት የመቆም ድፍረት ያገኘ የለም፣ የለም፣ ውሸት ነው። አሁን አለ፣ ሞክሩ፣ ጣሩ። ይሄ የአጋንንት ትምህርት ነው። እሱም ወደዛ ጣር፣ ወደዛ ጣር። የኃጢአት ኃይል በአጥናፈ ዓለም ውስጥ ታላቁ ሁለተኛው ኃይል። የመጀመሪያው ኃይል ቢኖር የእግዚአብሔር ፍቅር። የእግዚአብሔር ፍቅር ብቻ ነው ከኃጢአት ኃይል ሊያወጣን የቻለው እንጂ ሌላ ማንም ማንም፣ ስራህም በል ዘርም በል ብሔርም በል ሃይማኖትም በል ጥረትም በል ጭራሽ ጭራሽ። አንተ ውስጥ ገብቶ አንተን እየገደል ያለውን ካንሰር እንዴት ነው አንተ ከውጭ አንድ ሰው በካንሰር ከታመመ ሴሎቹ አልተብላ የሆኑ እየገደለው አድርግ እንደዚህ አድርግ ትባላለህ እንዴ? በማድረግ የሚጠፋ ካንሰር የለም። ልክ እንደዚሁ ማለት ነው። አንተ ውስጥ ገብቶ ኃጢአት እየገደለ ነው አንተን እየጨረሰ ነው ወደ ሲኦል እየነዳ ነው። ስለዚህ ቶሎ በለ ኬሞቴራፒ መውሰድ መውሰድ። እንደውም ከሱ ጋር አለ ካንሰር እንደ ሂል ማያደርግ መድኃኒት ትን የለው ማለት አንዳንድ በጣም የተሰራጨ ከሆነ የመዳን አቅሙ የለም። ኃጢአትን ግን መጽሐፍ ቅዱስ ሲናገር በአንደኛ ዮሐንስ ምዕራፍ አንድ ቁጥር ሰባት ላይ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ካን ክሊንስ ዩ ክሊንስ፣ ያ ማለት ካን ኪውር ኮምፕሊትሊ ኪውር መሆን ይቻላል ማለት ነው። ከኃጢአት በሽታ ሙሉ በሙሉ ኪውር መሆን ይቻላል ወገኖች፣ ከዚህ ከተላላፊ በሽታ፣ ዘርማንዘራዊ በሽታ ይሄ መንፈሳዊ ደግሞ ዘርማንዘራዊ ወይኛ እኛ በሐኪም ቤት ሕክምና የምናጠፋው አይደለም። ይሄ ብቸኛው ከሰማይ የመጣ መድኃኒት ኢየሱስ ብቻ። ይህን መድኃኒት መዋጥ አለበት። ሃሌሉያ! መጽሐፍ ቅዱስ ስናገር መድኃኒታችንን ኢየሱስ ክርስቶስን እንጠባበቃለን ይላል በቲቶ 2 ቁጥር 11 ላይ። መድኃኒት ነው ኢየሱስ። ሁለት ሺህ ዓመት ያስቆጠረ ኤክስፓየርድ የማያደርግ መድኃኒት ዋው! ኢየሱስን የሚወድ ብቻ ኢየሱስን በእምነት የሚቀበል ወደ ነፍሱ የሚያስገባ ብቻ ነው ከኃጢአት ሊነፃ የሚችል ከእርሱ ውጭ ከኃጢአት መንጫ መንገድ የለም የለም ስለዚህ ኃጢአት በእግዚአብሔር ፊት የመቆምን ድፍረት የሚነጥቅ በፍርሃት የሚሞላ ነገር ነው ሌላው ስድስተኛ ዘላለማዊ የሆነ መንፈሳዊ ሞት ወይም መንፈሳዊ ሞት ብለን ስንል እንግዲህ በአጠቃላይ በሶስት አይነት ሞትን እናያለን። ዘላለማዊ ሞት መንፈሳዊ ወይም መንፈሳዊ የምንለው የእግዚአብሔር መንፈስ ከሰው መንፈስ ሲለይ ማለት ነው። ስለዚህ እዚህ ጋር መንፈሳዊ ሞት ወይም ብዬ ከእግዚአብሔር መለየት ያልኩት ምንድን ነው? መንፈሳዊ ሞት ማለት የእግዚአብሔር መንፈስ ከሰው መንፈስ ሲለይ ማለት ነው። ስለዚህ ኃጢአት ዘላለማዊ የሆነውን መንፈሳዊ ሞት ሰውና እግዚአብሔር በቃ ላይገናኙ የሚቆራረጡበት ነው። እንደዛ አይነት አደጋ ውስጥ ሰውየውን ሊከተው ይችላል። ኤፌሶ ምዕራፍ ሁለት ቁጥር አንድ እና ሁለት ላይ በበደላችሁና በኃጢአታችሁ ሙታን ነበራችሁ። በደል በደል ብዙ ጊዜ ያው ኢኒኩይቲ ነው ኃጢአት ሲን ነውና በደል ብዙ ጊዜ በልብ ውስጥ ያለ ለሰው ማይታይ የሆን የሚያመለክት ነው። ኃጢአት ደግሞ ያው አመጽ ነው። ጀነራል የሆነ የተገለጠውንም ኃጢአት እንላለን። ኤኒዌይ ግን ሁለቱም ኃጢአት፣ ሁለቱም አመጽ፣ ሁለቱም አመጽ ነው። ስለዚህ የገደለን ምንድን ነው? የተገለጠው ብቻ አይደለም፣ በልብ ውስጥም ያለ ያች። ሰይጣን መጀመሪያ በበደል ነው የወደቀ በልብ ውስጥ ገና ልውልን እመሰላለሁ ሲል ክሩብ የነበረው መልአክ ልውልን እመሰላለሁ ብሎ ገና ሲያስብ በልቡ ምን አደረገ? በደል ተገኘበት። በደል ተገኘበት። ከዛን ቀን ጀምሮ በቃ ወደቀ ማለት ነው። ሌላው ሮሜ 6:23 ላይ የኃጢአት ደሞዝ ሞት ነው። ወገኖች አንድ ኃጢአት ውጤቱ ሞት ነው። በቃ ደሞዙ ሞት፣ በቃ ስለዚህ ሀምሳ ኃጢአት የሰራውም ደሞዙ ሞት ነው። ሁለት ኃጢአት የሰራውም ደሞዙ ሞት ነው። አንድ ኃጢአት የሰራውም ደሞዙ ሞት የሚገርም፣ የሚገርም ነፍስ ገላይም ደሞዙ ሞት ነው። መርፌ ሰርቄም ደመዙ ሞት ነው። ባንክ ሰብረ ደሞዙ ሞት ነው። ከሰው ኪስ ላይ የሆነ ነገር ነጥቀህ የሆነ በቃ ብቻ ምኞት ተመኝ በልብ ተመኝተህ ደሞዙ ሞት ነው። ሄደህ አድርገህም ደመዙ ሞት ነው። ኃጢአት ነው ኃጢአት። ስለዚህ አስባቸዋል። ከዚህ ኃጢአት ታዲያ እንዴት ነው የምታመልጥ እንደ ሰው እንዴት ነው አሁን ከዚህ ኃጢአት እንዴት ነው በተግባሬ አመልጣለሁ ብሎ የሚያስብ ተው ወገኖችው ክርስቶስ ይሻለናል ክርስቶስ ብቻ ነው ማምለጫ መንገድ ከኃጢአት ማምለጫው መንገዱ ክርስቶስ ብቻና ብቻ ነው ሌላ መፍትሄ የለም ወገኖችው ስለዚህ የኃጢአት ደመወዝ ሞት ነው። የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ሕይወት። አሌሉያ! ኢየሱስን የተቀበለ ውጤቱ ደመወዙ የዘላለም ሕይወት። ዋ! ስለዚህ ዘላለማዊ የሆነ ሞት ያመጣል። ሰባተኛ እና ዛሬ ላይ በዚህ ጋር ነው የምንጨርሰው። ሰባተኛው በእግዚአብሔር ፊት ንጹህ የሆነ የሆነውን ነገር ማርከስ የሚችል ቆሻሻ ነው። ባይዘ ኃጢአት መንፈሳዊ ቆሻሻ ነው፣ መንፈሳዊ ቆሻሻ ነው። ይስቅል ሀያ ስምንት ላይ እንደምናየው እንግዲህ በዚህ ስፍራ እንደምታዩት ምንድን ነው የሚለው በንግድህ ብዛት ግፍ በውስጥ ተሞላ ኃጢአትንም ሰራ። ስለዚህ እንደ እርኩስ እርኩሰት የመጣው ከኃጢአት በኋላ እርኩስ መንፈስ ምንለው ኃጢአትን መጀመሪያ ስላደረገ አሁንም ኃጢአት ላይ ስላለን እርኩስ መንፈስ ምን ነገር ግን ከእግዚአብሔር ተራራጣል የምትጋርድ ክሩብ ሆይ ከእሳት ድንጋዮች መካከል አጠፋው። ከዛ ምን ይላል? በውበት ምክንያት ልብ ኮርቷል። ከክብር የተነሳ ጥበብህን ምን አደረገ? አረከስ ጥበበኛ ነበረ። ግን ያ ጥበቡ በኃጢአት ምክንያት ረከሰ፣ እርኩስ ሆነ፣ ቆሸሸ በምድር ላይ ጣልኩ፣ ያዩህም ዘንድ በነገስታት ፊት ሰጠው። በበደልህ ብዛት በንግድህም ኃጢአት መቅደስህን አረከስ። ሰውነቱን ጭምር አረከስ፣ አካሉን አረከስ። አቤት መቅደስህን አረከስ። አንዳንድ ሰዎች ኃጢአትን በመስራት የራሳቸውን ስጋ ያረክሳል። ተው፣ ኃጢአት የራስን ስጋ የሚያረክስ ነገር፣ ኃጢአት ማንነትን የሚያረክስ ተራ ያደርጋል ውድ የነበረውን ሰው ተራ ተራ ያደርጋል። ኃጢአት በቃ ያረክሳል። ቆሻሻ በቃ ሰዎች ቆሻሻ ብለው እንድጥሉ ነው ያለ። ስለዚህ ሰይጣን እኛን እኛን በጣም የተከበረውን ማንነታችንን ማርከስ ስለሚፈልግ ነው ከኃጢአት ጋር እንድንነካካ የሚፈልግ። ወገኖች ማቴዎስ ላይ ደግሞ ምዕራፍ 15 ቁጥር 17 እስከ 20 ላይ ስናገር ወደ አፍ የሚገባ ሁሉ ወደ ሆድ አልፎ ወደ እዳሪ እንዲጣል አትመለከቱም? በአፍ የሚወጣ ግን ከልብ ይወጣል፣ ሰውንም የሚያረክሰው ያ ነው። ከልብ ክፉ ሃሳብ፣ መግደል፣ ምንዝርነት፣ ዝሙት፣ መስረቅ፣ በውሸት መመስከር፣ ስድብ ይወጣል። ነው ሰውን የሚያረክሰው ይህ ነው እንጂ ባልታጠበ እጅ መብላትም ሰውን አያረክስ። ወገኖች ሰውን የሚያረክሰው ሰውን የሚያረክሰው ባልታጠበ እጅ መብላት በውሃ አለመታጠብ አይደለም። አንዳንድ ሰዎች ው በእግዚአብሔር ፊት ልንቀርብ ነው ብለው በፈጣሪ ፊት ልንቀርብ ነው ሰውነታቸውን ይታጠባሉ። ውሃ ኃጢአትን አያነሳ ኃጢአትማ ልብ ውስጥ ነው ያለ ከልብ ነው የሚወጣው ብሏል ኢየሱስ። ከልብ የሚወጣው ነው የሚያረግ ሰው ኃጢአት ሆኖም ሰውን ማርከስ የሚችለው ከልብ የሚወጣው እንጂ ወደ ልብ ወደ ሆድ የሚገባ አይደለም። የአንዳንድ መብል ምናምን ይሄ ያረግሳል፣ ይሄ ያረግሳል፣ ምግብ ላይ ምግብ መምረጥ አይደለም። ስለዚህ ከልብ የሚወጡ ሐሳቦች እነሱ ናቸው ሰውን የሚያረክስ ምን፣ መግደል፣ ምንዝርና፣ ክፉ ሐሳብ፣ ዝሙት፣ ውሸት፣ ስድብ፣ የመሳሰሉ ብሏል ኢየሱስ። እና እነዚህ ሰውን የማርከስ አቅም አላቸው፣ ምክንያቱም አመጽ ስለሆነ ሶ ከዚህ ቆሻሻ መታጠቢያ መንገዱ ግን ምንድን ነው? ከዚህ ኃጢአት ወይም ከዚህ ቆሻሻ መታጠቢያ መንገዱ ውሃ አይደለም፣ የኢየሱስ ደም ብቻ ነው። ለምንድን ነው የኢየሱስ ደም ለኃጢአት መታጠቢያ የሆነው? ምክንያቱም ነፍሱ ውስጥ ያለን ኃጢአት አንድ ኃጢአት ደሞዙ ምን ብለናል? ላይ ሮሜ እዚጋውን እንደምታዩት ሮሜ 6 23 ላይ ደሞዙ ሞት ነው ስለዚህ ያንን የአጢአትን ደሞዝ መክፈል መቻል አለበት መክፈል መቻል አለበት ስለዚህ ያንን ክፍያ እንዴት ነው እንግዲህ በብሉይ ኪዳን እንስሳ ነው እግዚአብሔር እንስሳን ክፈሉ አለ ያው በሰው ምትክ እንስሳ አውቆ አጢአት አያደርግም እንስሳ ንጹህ ነው እንስሳ አውቆ አይዋሽም አውቆ አይሰርቅም እንስሳ እንስሳ ምንም ያውቀው ነገር የለም እንስሳን ያቀርቡ ነበር። ያ ግን የምን ተምሳለት ነው? ፍጹም የሆነ መስዋዕት ማለት አይደለም። የምን ተምሳለት ነው? ኢየሱስ ክርስቶስ በምድር ላይ መጥቶ የኃጢአትን ደሞዝ ከፍሎ የሰውን ልጅ በአጠቃላይ እንደሚታደግ እግዚአብሔር እያመለከተ ያለበት። እንግዲህ ስለ መስዋዕት ገና በደንብ አድርገን የምናይ ነው የሚሆነው፣ እናያለን። ዛሬው በዚው ጨርሳለሁ። እንግዲህ እያየን ያለ ነው። ምንድን ነው ወገኖቼ፣ ስለ ኃጢአት ምንነት ነው እያየን ያለ እና ኃጢአት በጣም የከፋ ውጤት ነው በሰው ልጆች ላይ ያመጣው። በፍርሃት ውስጥ ያላችሁ ምናልባትም ከዚህ ኃጢአት ማን ያወጣኝ ይሁን የምትሉ ልክ እንደ ካንሰር ኃጢአት መዳን የማይቻል ነገር አይደለም። ማምለጫ መንገድ አለ። ኪውር የሚኮንበት ንጹህ የሚኮንበት መንገድ አለ እሱም በመስቀል ላይ የተሰራው የኢየሱስ ክርስቶስ ቤዛነት ስራ ብቻ፣ በኢየሱስ ክርስቶስ በማመን የዘላለምን ሕይወት ማግኘት ብቻ። አሁን ላይ ያለውን ኩነኔ፣ የአይምሮ ኩነኔ፣ የህሊና መከሰስ ነጻ ማውጣት የሚችል ህሊናችንን ማንጻት የሚችለው የኢየሱስ ክርስቶስ ደም ብቻ። በክርስቶስ የሚያመን ከኃጢአቱ መንጻት ይችላል። እግዚአብሔር ይቅር ይለኛል እኔ አሁን ያን ሁሉ ኃጢአት አድርጌ እግዚአብሔር ይቅርልኛል የምትሉ በፍጹም ልባችሁ በእግዚአብሔር ፊት ብትቀርቡ በፍጹም ልባችሁ በእግዚአብሔር ፊት ብትቀርቡ፣ እውነት እላችኋለሁ እግዚአብሔር በልጁ በኢየሱስ በኩል ይቅር ብሎናል። ያ ይቅር ያለውን እግዚአብሔር ዓለምን በሙሉ ይቅር ብሏል። ዓለምን በሙሉ ምህረት አድርጓል። እግዚአብሔር ግን ያንን እግዚአብሔር ይቅር ያለበትን መንገድ እኛን እንቀበልም ችግሩ እኛ እንቀበል። ስለዚህ እግዚአብሔር ይቅር እንኳን አይደለም ያንድን ሰው ኃጢአት የዓለምን ሁሉ ኃጢአት እግዚአብሔር ይቅር ብሏል። ዋው! በቲቶ ምዕራፍ 2 11 ለዚህ ነው ዓለምን ሁሉ የሚያድን እግዚአብሔር ጸጋ ተገለጠ። የዓለምን ሁሉ ኃጢአት አመስ እግዚአብሔር በልጁ ላይ ጫነ። አሁን ላይ የምትጨነቁበት ኃጢአት አሁን ላይ በቃ የኔ ነገር የምትሉበት ኃጢአት እግዚአብሔር በመስቀል ላይ በልጁ ላይ ያደረገው ኃጢአት ነው። በልጁ ላይ ያላደረገው ኃጢአት የለም ወገኖች። ሁሉንም ኃጢአት በልጁ ላይ አድርጉ። ሁሉንም አመት በልጁ ላይ አድርጉ። በኢየሱስ ውስጥ ሮጦ የሚገባ ሰው እረፍት ያገኛል። እፌ ብሎ ይቀመጣል። እርፍ ብሎ ይቀመጣል። ስለዚህ የኔ ኃጢአት ይቅር አይባልም አትበሉ። ይቅር ብሎ አለ። ኦልሬዲ እግዚአብሔር አንተነ ራስን ይቅር ማለት ያቃት አንቺ ነሽ ራስሽን ይቅር ማለት ያቃተሽ፣ እንጂ እግዚአብሔርማ እንኳን ያንተን አይደለም የዓለምን በሙሉ ይቅር ብሏል። እንዴ እኔ እኮ እኔ እኮ በሀገር ውስጥ በአካባቢዬ በጣም ታዋቂ ኃጢአተኛ ክፉ ሰውን እንኳን የአካባቢን አይደለም የዓለምን እግዚአብሔር ይቅር ብሏል። ብቸኛው ይቅር የማይባል ኃጢአት ብኖር ኢየሱስን አለመቀበል ብቻ ነው። ኢየሱስ ለኃጢአት ሁሉ መፍትሄ ነው ወገኖች። ስለዚህ ይህንን ቃል የምሰሙ፣ አእምሮን የሚቀድስ አእምሮን የሚያጸድቅ ቃል የኢየሱስ ክርስቶስ የመስቀል ስራ ብቻ ነው። ለዚህ ነው ስለ ኃጢአት በደንብ ሳናቅ ክርስትናን ማወቅ አይቻልም። የእግዚአብሔር ጸጋና ሰላም ከሁላችሁ ጋር ይሁን። ተባርካችኋል። በሚቀጥለው ጊዜ ይህንኑ ክፍል ቀጥለን ሰፋ አድርገን የምንመለከት ነው ምንሆነው። እስከዛ ድረስ ሻሎም፣ ሻሎም፣ ሻሎም።